ሁለት የኦሮሞ ብሔርተኞች ኢትዮጵያዊ ብሔርተኛ ሆነው ትናንት ካላሰራችሁት ካልገደላችሁት የግርሳ መሪ ሲል የነበረው ዛሬ አብረው ተሰልፈው አየናቸው። ፖለቲካ እንዲህ ነው እንዴ? ፖለቲካ የሚባለው እንደዚህ ነው የሚያስተምሯችሁ ፖለቲካ ሳይንስ ትናንት የኦሮሞ ብሔርተኝነት ከሮ እንዲፈጠር ለሌላው ጥላቻ እንዲኖረ አድርጋችሁ የፈጠራችሁት ኦሮሞ ብሔርተኛን ረስታችሁ ዛሬ የኢትዮጵያዊ ተቀርቃሪ ሆናችሁ አንድ ላይ ቆማችሁ ልትገዳደሉ የምትፈልጉ ሰዎች አንድ ላይ ስትቆሙ ዛሬ ለዶክተሮች ተቆርቋሪ ለኢትዮጵያ ተቆርቋሪ የሆናችሁበት እሳቤ ሳይ የኢትዮጵያ አክራሪ ማንነታችሁ ከኦሮሞ ላይ ኢትዮጵያን ገንጥል ብላችሁ እንዳትመጡ እፈራለሁ እንጂ ሳስቦ ሳስቦ ኦሮሞ መቶ ሃምሳ ዓመት ታግሏል ለነጻነቱ ሲባል ለምን ማሸነፍ አቃተው ብዬ ብሎ ለሚጠይቀው ሰው መልሱ እንደናንተ አይነት ቋሚ አቋም የሌለው ወላዋይ እስቶች ስላሉበት ነው ብዬ መልስ መስጠት እችላለሁ። አሁን ስለገባይ ማለት ነው። በፊት ለምን የሚል ጥያቄ አነሳ ነበረ። አሁን ኢትዮጵያ ውስጥ የኢኮኖሚ ጥያቄ አለ። እውነት ነው። ዶክተሮች ጥያቄ አንስተዋል። እውነት ነው። የዶክተሮቹን ጥያቄ ግን በስፋት እየመሩ ያሉት ጆዋርና ታዬ ደንደና መሆኑን ሳይ፣ ያልተማሩ ዶንቆሮች የተማሩ ሰዎችን መስማት አይፈልጉም አሉ። እነዚህ የእኛ ምሁራኖች ተምረው የየትኛውን የእናት አባቱን ችግር መፍቻ መፍትሄ አምጥቶ ነው ምሁር ነን እኛ ሊሉን የፈለጉት? ሚዲያ ላይ ማውራት መዶስኮር መጮው ከሆነ እኔ ማይሙ ከናንተ በላይ ሐሳቤን አቀነባብሬ የማውራት አቅም አለኝ። የእውቀት መለኪያው እሱ ከሆነ የመማር መለኪያው ግን ያስተማረህን ማህበረሰብ መፍቴ ፈቺ ቴክኖሎጂ ነው ወይም ሐሳብ አምጥተ፣ ከዛ ካስተማሩ ያ ገበሬው አባት እናት ችግር ፈተ ምሁር ነኝ እኔ። ዶንቆሮዎች ያልተማሩ ምሁርን ይጠላሉ ብለህ የምትናገረው አንተ፣ የተሻለ የምሁርነት መለካህን ምንድን ነው ብሎ ለሚጠይቅ ሰው መልስ የለህም፣ መልስ የላችሁም። እንደናንተ አይነት ሰዎች ኦሮሞስ ኩስት እስካሉ ድረስ የኦሮሞ ህዝብም ጥያቄ መቋጫ አያገኝም፣ የዛች አገርም ሰላም አይኖሩም። የታዬና የጇር መጓተት ኦሮሞን ህዝብ ለሁለት አካፍሎ እስከሚገዳደል አደረሰ። ኢትዮጵያንም መከራ ዋጋ አስከፈለ። ዛሬ ማሊያቸውን ቀይሮ የኢትዮጵያ ህዝብ ጥያቄ መሪ ሆነው ለመምጣት የመጡበት ሀሳባቸው፣ እነዚህ ሰዎች እኮ እፍረት የላቸውም። ከኦሮሞ ላ ኢትዮጵያን እንገነጥላለን ብሎ ሁሉ ሐሳብ ሊያነሱ ይችላሉ። የሚሰማቸው ካለ ብዬ ጠይቃለሁ። ማለት እንደዛ ብዬ ጠይቃለሁ። ሶ ጆዋር አንድ ጥያቄ ጠይቀኸናል። የወታደር ደሞዝ ስንት ነው፣ ባካችሁ እንቦክስ አድርጉልኝ አልክ። የወታደር ደሞዝ ከመናገራችን በፊት ነፍስ በስንት እንደሚሸጥ ዋጋ ንገረን ነፍስ የአንድ ሰው ነፍስ በስንት ብር እንደሚሸጥ ከነገርከን የወታደር ደሞዝ ዝርዝር እናሳውቃለን፣ ከፔሮል አውጥተን። ወታደር ነፍሱን እንጂ የሚሸጠው ደሞዙን አይደለም የሚጠይቀው። ደሞዝና ነፍስ እኩል ከሆነ ነፍስ ስንት ነው የሚሸጠው የሚለውን መልስ ምሰጠን ከሆነ የወታደር ደሞዝ ኢትዮጵያ ውስጥ ስንት እንደሚከፈል በፔሮል ከመከላከያ የሰው ኃይል ክፍል አውጥተን እንለጥፍላለን። መጀመሪያ ግን ጭንቅላት ካለ ወታደር ደሞዝ ሳይሆን የሚጠይቀው ነፍሱን ነው የሚሰጠው ለሀገር። እናንተ አይነት ዶንቆሮች የወታደርን ጥቅም ቫሊዩ በገንዘብ የምትለኩ ሆዳደሮች፣ አገር እንደናንተ በምላስ የሚወደድ ይመስላችኋል ሁሉም ሰው ደም አጥንቱ የማይመለሰው ነፍሱን በገንዘብ የማይሸጥ ህይወቱን ለአገር ፍቅር የሚሰጥ ጀግና ወታደር ደሞዙ ስንት ነው ብሎ መጠየቅ ይብልግና፣ ልክ ነው ብለን ለመናገር ሞራል ይኖረናል ማለት ነው። ስለዚህ የሰውን ነፍስ ስንት እንደሚሸጥ ከነገርከኝ የወታደር ደሞዝ ስንት እንደሆነ ዋጋውን ልንነግር እንችላለን ማለት ነው። አሁን እናንተ የዶክተሮች የሆነ ቡድን የመብት ጥያቄ የደመወዝ ጥያቄ ስላነሱ እሱ ላይ ጋዛር ከፍክፈን የከሰርነውን ፖለቲካችንን ከገገ ከወደቀበት እንደገና ልናንሰራራ እንችላለን ብላችሁ የምትጨረጨሩ ከሆነ ጥያቄውን መንግስት እንዳይሰማ እኛም እነዚህ ጥያቄ ለሚጠይቁ ፍታዊ የሆነ ጥያቄ እንኳን ከጎን እንዳንቆም እናንተ ያላችሁበት ቦታ ሰላማዊ የህዝብ ጥያቄ ሳይሆን የደባ ፖለቲካ ጥያቄ ስለሆነ በጥርጣሬ ጥያቄውን እናያለን ማለት ነው። ማን ነው ይህን ጥያቄ እያነዛ ያለው? እውነት የተማሩ ምሁራኖች የሀገሪቷን ኢኮኖሚ የአገሪቷን የአባት እናታቸውን የታክስ ክፍያ ግንዛቤ ውስጥ አድርገው ነው ብለን እንዳንረዳ እንደናንተ አይነት ሸቀጠ ነጋዴዎች የህዝብን ጥያቄ የምስኪኑን ጥያቄ ሁሉ ወደ ፖለቲካ አዙሮ ለመጠቀም የምትጋጋጡበት ሁኔታችሁ የረከሰና የከሰረ የፖለቲካ ማንነታችሁን የሚገልጽ ነው። ስለዚህ መጀመሪያ የታየና የጀዋር ጓደኝነት ኢትዮጵያ ዛሬ ለከፈለችሁና እየከፈለነው ላነው ዋጋ እናንተ ያመጣችሁብን መከራ ነው። እሱን ነበረ መጸጸት የነበረባችሁ እንጂ ዛሬ አንድ ላይ ላይ ቆማችሁ ኢትዮጵያ ትቅደም የሚለውን መጀመሪያ ትናንትና የሰራችሁትን የፖለቲካ አሻጥር ይቅርታ መጠየቅ የተሻለ ነው። ለኦሮሞም አይጠቅምም አሁን እንታገላላለን። ለሚልም ኢትዮጵያዊ አይጠቅምም። ሜቢ ዶክተር አብይ እኛን የሚበልጠው ኢትዮጵያ ኢትዮጵያዊ እያለ ስለመጣ እኛም የሱ ማሊያ ለብሰን ከጎኑ እንጫወት፣ ያኔ ደጋፊና ጨብጫቢ እናገኛለን ብላችሁ ካሰባችሁ ህዝብ አይታለልም። ሞኝ አይደለም። ጅልም አይደለም። ጅላምፎም አይደለም። በጣም ባይማርም ከናንተ በላይ የመረዳት አቅሙ ደግሞ በጣም ከባድ ነው። ስለዚህ ይሄንን ብታስቡ የተሻለ ሊሆን ይችላል። የዶክተሮችም፣ የመምህራንም፣ የሌላም አካል የደሞዝ ጥያቄ አገሪቷ መሸከም ከምትችለው ኢኮኖሚ ነው የሚመዘነው። ስለተጠየቀ አይደለም። ምክንያቱም መንግስት ታክስ ደሞዝ የሚጨምረው ከህዝብ ከሚለቅሞ ታክስ ነው መንግስት ደሞዝ ቢጀምር አንተ ምስኪኑ ማህበረሰብ ላይ ታክስ ይጨምራል ክፍያ ይጨምራል አገልግሎት ይጨምራል ስለዚህ እነዚህ ዶክተሮች የህዝብ አካል ናቸው እኮ ወታደርና ዶክተር ከራሱ በላይ ለሀገሩ ነው የሚያስበው ወታደር ሲሰለጥን ሊሞት ነው ዶክተርም የተማረው ህዝብ ለማገልገል እንጂ ደሞዜን ከኢትዮጵያ ህዝብ በላይ አንደኛ አገኛለሁ ብሎ ከተማረ ያልተማረ ዶክተር ነው ማለት ነው። አንድ ወታደር ማሰልጠኛ ሲገባ ደሞዝ ለመብላት ሳይሆን ለመሞት ነው። አንድ ወታደር ውትድርና ሲያገለግል ከደሞዙ በላይ የሚያስበው የሚያድነው ነፍስ ስለምታስደስተው ነው። ስለዚህ ወታደርና ሐኪም ከክፍያቸው መጠን አይለካም። በክፍያ አይለካም። ህይወት ማዳን ህይወት መስጠት፣ ህይወት ማዳንና ህይወት መስጠት ገንዘብ ነው ተብሎ አይለካም። ራስ መስጠት ነው ተብሎ ነው የሚለካውና ስለዚህ የፖለቲካ ቁማርተኞች የመብት ጥያቄን አሁን ወታደር ደሞዙን ጠይቀሃል፣ ሁለት ሺህ ብር ብትለው እንዳትዋጋ እንዳትሞት ልትለው ነው ህይወቱን ማንንም እናቱን ማስፈቅድም ወታደር ለሀገሩ ለመሞት ስለዚህ የወታደር ደሞዝ ደስታው ነው ለሀገር መሞት። የዶክተርም ደሞዝ ደስታው ነው ሰው በማዳን ስለዚህ በዚህ መልክ ብትረዱ የፖለቲካ ቁማርተኞች እሳት ጭስ በጨሰበት አካባቢ ቤንዚል ይዛችሁ የምትሯሯጡትን የፖለቲካ ክስረታችሁ እናንተን የሚያዋጣችሁ ዶክተር አብይን በመሳደብ ብቻ ተጠምዳችሁ የምትሉበት ገበያችሁ ይሻላችኋል። ይሄኛው ማንም የሚገዛችሁ ስለሌለ አትርከሙ ለማለት ነው። እቺ መልዕክት ለሚመለከተው ሼር፣ ላይክ አርጋችሁ አድርሱልኝ ነው።